አሰላሙ አለይኩም ወረሕመቱላሂ ወበረካቱህ ድና፣ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይከኒ? በሁሉ ሰላም አልሐምዱሊላህ። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ሀባይ ቤ፣ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቶኝ መልካምነት ለራስው ህለምሳልንፊኮም ነወርቶሆና ሀባይቤ አህለን ሰዓዴ የበር ላይ ከበሰላም ገበዘኛ ነዎች። ወአሌክ ሰላም ወራህመቱላ ወበረካቱ። ቆይ በር የለም እንዴ? ወአሌክ ሰላም ሰዓዴ ዜዷ። አህለን ሳህለን የኔ ወዶች

አለ ወይሽ ወዳመሰግናለሁ። በዚህኛው ስልክ ሳየው የለም። ትኸይል ምን ላድርግ ብለሽ ነው፣ ደግሞ በጣም ነው የሚያደክመው ነው። እዛ ሄደሽ ምናምን ወጥሽ ወርደሽ፣ በርግጥ ሳይደክም የሚገኝ ነገር የለም። አላህ ምስታንበስ

ወይም የራሱ ጉዳይ ታየው። በቃ በር የለም፣ አው የለም። ታዲያ ምን ላድርገው? ወጥቼ ልግባ ከእንደገና ሽራይኮም በዛ ላይ ሙቀቱ። ያ ረቢ ረህመት ይቅር፣ ወላሂ እሺ፣ በቃ ተይ ተመለሽ፣ አትብቼ እኔ እንጃ። ተመልሽ ልግባይ፣ ቢካም እኮ ነው ብታይ ነዝሮዬ

በር አለች ይዞሽ ነው በር? በር ይዟችሁ ነው እናንተ? ከእናንተ ጋር መጥቷልን? እኔ አሁን መጥቶልኛል። በትርፎ ስልክ ሳይሆን በራሱ በዋንዱ ደግሞ እኮ ላይክ ራሱ አላረኩም። አይዋ እሱ ጋር እሱ በራሱ ጊዜ አለቀን መቶ ነበረ የሶላት እራሱ አልሰገድኩም።